ሰላም ለናንተ ይሁን፣ ውድ ቤተሰቦች መለፌዳው ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ጆን ዳንኤልና ናዮ እንግዲህ የልጅ አባት ሊሆኑ ቀናት እንደቀራቸው ተሰምቷል። ከፍርድ ቤት የተሰማው መረጃ ምንድን ነው፣ ምን እስተወሰነ፣ ናዮ የት ነው የምትወልደው የሚለውን በዚህ ቪዲዮ ስትቆዩ ነግራችኋለሁ። እንዲሁም ደግሞ ሰሞኑን ለተነሳው ወከባ አብርሽና ሩታ ምላሽ ሰጥተዋል። ምላሹ ምንድን ነው የሚለውንም እዚህ ቪዲዮ ላይ ስትቆዩ አሰማችኋለሁ። ሌሎች አስተማሪ ቪዲዮችንም ይዤላችሁ መጥቻለሁ። ሰሞኑን ሰሞነ ሕማማት እንደመሆኑ መ መጠን የሚያስቁ ቪዲዮዎች እንዳጠብቁ የሚያስተምሩና ሲሬ ሲሆኑ ጉዳዮችን ግን ይዤላችሁ መጥቻው ያለው በቀጥታ ወደ መረጃዎቹ እንለፍ፣ ሰብስክራይብ እያደረጋችሁ ታዋቂው ቲክታከር ጆን ዳንኤል በትላንትናው ለፍርድ ቤት ቀርቦ ነበር። ከናዮ ጋር እንጃቸው የት ይወለድ የሚለውን ደግሞ ፍርድ ቤት ውሳኔ ሰጥቷል ማለት ነው። ናዮ ያረገዘችው የጆን ዳንኤል ልጅ መሆኑንም በዚያ አጋጣሚ ማሳወቅ እንፈልጋለን። ናዮ ዘጠኝ ወር ነብሰ ጡር መሆኗ እንዲሁም አባቲ የጆን ዳንኤል መሆኑ ዘሀበሻ ራሱ ዘግቧል ማለት ነው። ጆን ዳንኤል እንግዲህ እዛው እስር ቤት ውስጥ እያለ ልጅ አባት የሚሆንበት እድል ሰፊ ነው ማለት ነው። እንኳን ደስ አለ ማለት እንፈልጋለን ማለት ነው። እንግዲህ በቀጥታ ወደ መረጃው እንለፍ። በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። የኢትዮጵያ አየር መንገድን ስም አጥፍተዋል፣ እንደዚሁም አውሮፕላኑ ወደ መቀሌ በመሄድበት የአየር ሁኔታ ውስጥ እንዲንቀሳቀስ አስገድደዋል የሚሉና ሌሎችም ክሶች ቀርበባቸው በእስር ላይ የሚገኙት ታዋቂ ቲክቶከር ጆን ዳንኤል እና ሌሎች ግለሰቦች ዛሬ ፍርድ ቤት ቀርበው ነበረም ከእነዚህ ተከሳሾች መካከል እንግዲህ የዲዲያ ነፃን የተባለችው የዘጠኝ ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤቱ በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረም እንደሚታወቀው የዲዲያ ና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት በቃሊቲ ና በቂሊንጦ እሷ የምትገኘው በቃሊቲ እስር ቤት ነው ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጸልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ ሰባት ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ የዲዲያ እዛው በቃሊቲ

እንደሚታወቀው ከዚህ በፊት የተለያዩ ፖለቲከኞች በታሰሩበት ጊዜ እዛው እስር ቤት ውስጥ መውለዳቸው የሚታወቅ ነው። እዛ ባለ የሕክምና ቦታ ላይ አሁንም ይዲዲያ በዛው እንድትወልድ ተወስኗል ማለት ነው። የይዲዲያና የታዋቂ ቲክቶከር ጆን ዳንኤል ልጅ። በሌላ በኩል ዮሀንስ ዳንኤል፣ አማኑኤል ሞጫ፣ ናትናይል ወንደሰን፣ ኤልያስ ድሪባ፣ ሌኔ ክንፈና የይዲዲያ ነጻነት ጉዳያቸው ዛሬ ታይቷል። የመከላከያ ምስክር ለመስማት ቀጠሮ ተይዞ የነበረ ቢሆንም ፍርድ ቤቱ የመከላከያ ምስክሮችን ለመስማት ከግንቦት አራት እስከ ግንቦት ስድስት ቀን ቀጠሮ ሰጥቶ ወደ ማረሚያ ቤት ሄዷል። ስለዚህም የመወለጃ ጊዜ ደርሷል ወይም ወሬ ገብቷል ስላለች በቀጣይ ቀናት እንግዲህ በእስር ቤት ልጇ የምትገላገል ይሆናል። በመለ ፌደው ፋሚሊ ስም መልካምና ጤነኛ ልጅ እንዲሰጥሽ እንመኛለን። እንግዲህ አንድ ቀን ተሳስተን ለሰከንድ ትግስት አተን የምንሰራው ፋውል ምን ያህል ህይወታችንን ያልሆነ አቅጣጫ ሊያስይዘው እንደሚችል የነጆን ዳንኤል ጉዳይ በቂ ማስረጃ መሆን ይችላል። ለማንኛውም እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ስጡበት። ወደ ቀጣይ መረጃ ስናል የሚያሳዝን ሁኔታ አንድ የማዳም ቅመም ራሷን አጥፍታለች ተብሏል። እስኪ መረጃውን እንስማና ከዛ የራሳችን ሀሳብ አስተያየት እንሰጣል። ረዴ ትባላለች። የተወለደችው አዲስ አበባ ኮቶቤ አንቃርጫ ነው። በአካውንቲንግ ተመርቃ ብዙም ሳትቆይ ለስራ ዱባይ ሄደች። አራት ወራትን ካሳለፈች በኋላ ከአራት ቀን በፊት ምሽት ደውላ እናቷን በሰላም አውርታ እንደ ከዚህ ቀደሙ ደናደሪ ብላት እናቷን በእንባቸው ብላት ኢሞ ተዘጋ ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርጃ ተሰማ። ማዳሟ ደውላ ልጅሽ ራሷን አጠፋች አለቻት። ድፍን ቤቱ ሀዘን ውስጥ ከገባን አራት ቀን አስቆጥረናል። አስክሬን እንኳን የሚሰጠን አሟሟቷን እንዲህ ነው የሚለን አተን በሰቀቀን እንገኛለን ብለው ነበር። በእንዲህ እንዳለ የኤምባሲ ሰዎች ደውለው አስክሬኗ ኩዌት ሆስፒታል እንዳለ አረጋግተዋል በምን እንደሞተች አጣርተው የተቻለውንና የሚደረገውን ነገር አድርገው አስክሬኗን ወደ እናት ሀገሯ ኢትዮጵያ እንደሚልኩም ለቤተሰብ ቃል ገብተዋል። ለቤተሰብ ለወዳጅ፣ ዘመድ፣ ለጓደኞቿ በሙሉ መጽናናትን እንመኛለን። ሁሌም እንደምለው በአረብ ሀገር የሚኖሩ እህቶቼን ሁሌም ቼክ ማድረግ፣ ሁሌም መጠየቅ፣ እንዴት ናችሁ? ጤንነታችሁን፣ ሰላም ናችሁ ወይ? ምን እየተሰማሽ ነው? ምን እያሰብሽ ነው? ምን እያቀድሽ ነው? ብሎ ማማከር በጣም ወሳኝ ነገር እንደሆነ ይሄ ቪዲዮ በ ቁጥቂ መልስ መስጠት ይችላል። ለምን ካላችሁ እች ልጅ የሚያዳምጣት ምን ሆንሽ የሚላት ሰው ቢኖር ራሷን ልታጠፋ አይችልም። በእርግጥ ራሷን አጥፍታ ነው ወይ መቶ በመቶ የተረጋገጠ ነገር ባይኖርም፣ ግን እኔ ማለት የምፈልገው ራሷን አጥፍታ ከሆነ የሚያደምጣት ሰው በማጣቷ ያጠፋች ይመስለኛል። እንደኔ ሃሳብ ብዙ ሴቶቻችን የሚላቸው ሰው በማጣታቸው ህይወታቸውን እያጡ ይገኛሉ። እባካችሁ ለችግራችሁ ለችጋራችሁ ብቻ አትደውሉ። በቃ እንዴት ነሽ፣ ደና ነሽ ወይ፣ ጤንነትሽን ምን የተሰማች ደስተኛ ነሽ ወይ እያልን መጠየቅ እንልመድ፣ ውጭ ያሉ እህት ወንድሞቻችንን። ለማንኛውም እናንተ የማዳም ቅመሞች እባካችሁ ራሳችሁን በመንፈሳዊ ህይወት አጥራችሁ፣ በጸሎት ታግዛችሁ ከተሻገራችሁ እግዚአብሔር በሚያውቀው ነገ የተሻለ ቀን ይሆናል ማለት ነው። የማያልፍ ቀን የለም፣ በጸሎት እለፉ ትላችኋለሁ። ትላንትና በጣም ተቃውሞ ተነስቶባቸው የነበረው አብርሽና ሩታ በሰርጋቸው ቀን በዚህ በህማማት ወር መደገሳቸው እንዲሁም ደግሞ የማዳም ቅመሞች ሰርጉን የደገሱት የሚሉ ሰዎች ቢኖሩም ግን አብርሽ መልስ ሰጥቷል የአብርሽን መልስ እንስማና ሀሳብ አስተያየታችንን እንሰጣለን ማለት። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ ጋርለ ስለዚህ ከዛ በኋላ ደግሞ አስተካክል አስተካክልሽ አወር ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭ ላይ ሊሆን ይችላል፣ ቪዲዮ ስለቁ ነው ምን ይችላል። ለምን በስነስርዓት አስታውሯቸውም? ስለዚህ ይሄን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይሄ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆጣ አድርጌ እንደማው እዚህ ጋር ተለማልኖር አላቅ አሁን ስታወሪ ግን ተረዳው ታረም ገባኝ። ለምን ከሱ ምንም ያስረዳሽ እኔ ያወራሽበት ሞት እንደዚህ ዳምራማም አይ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሁ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነስርዓት መሆን አለበት። ይህ ስለማምን ነው። አሁን ላይፍ ላይ ገብታችሁ ለአራት ለአምስት የሆነ ፊት ስራ አድርጋችሁ ምናምን ይሄ ሆነ የህፃን ስራ ነው። እናንተን አይወክልም። ሳኪ ውጭ ላይ የነች ላይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ሽን እተራጭ ስለሆነ ችግር የለውም። ግን ደግሞ ይህ እናንተን አይወክልም የህጻልሽ ስራ ነው። በአጠቃላይ ማለት ነው ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ ምታም ከሆነ ሰዎችን ተቆርጥ ምታደርጉ ከሆነ በጭንቅላትም ማደግ አብሮ ግላል የሆነ ነገር ማቻ ስለዚህ አብሮ ጭንቅላታችንም ማደግ አለብን። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይንም ገፍ ላይ ገብቼ አውርተሽ ማቴ ነው ዛሬ ነው መጥቶ እቹ እናውራችሁ። ስለዚህ እኔን አውርተሽን ቢሆን ያንም ድሮ ነገሮችን ፈተን ሰላም ይሁን ነበር ማለት ነው። አብርሽ እያለ ያለውን በአጭሩ ለማብራራት ያህል እኔ ካጠፋውም እናንተ እኔ ላይ ሙድ ከመያዝ እኔን ከመሳደብና ከመሳለቅ ይልቅ እርባችሁ ጠርታችሁ ለምን እንዲያረክ ለምን እንዲያታረግም ብላችሁ እንደ ታላቅ ወንድም ወይም እንደ ታላቅ እህት ብትመክሩኝ መልካም ነበር። ግን እናንተ የያዛችሁት ስድብና እኛ ላይ ሙድ መያዝ መሳለቅ ነው። ስለዚህ እንዲህ ከሆነ ደግሞ እኔ ልማርም ሆነ ልስተካከል አልችልም ነው አብረሽ የሚለው ብርጅስቶን ደግሞ በዚህ ሰዓት ሰርግ ከመደገስ ይልቅ በሰርግ ቀን ሂደ ሆስፒታል የታመሙትን ብትጠይቅ ሆስፒታል በዚህ ሰዓት የሚሰቃዩ የማዳም ቅመሞችን ብትጎበኝ እንዲሁም ደግሞ ወደ ኢትዮጵያ መምጣት ፈልገው አቅም በማጣታቸው ምክንያት እዛ ያሉትን ኢትዮጵያ መጥተው ቤተሰባ ብቻቸውን እንዲያገኙ ብታደርግ ብላ ነው ብርጅስቶን ሐሳብ የሰጠችው። ይህንን ግን በኃይልና በንዴት ሳይሆን በጸባይ ብታስረጂኝ የሰዎች ሆስፒታል እንዳሉ እንደተቸገሩ ማንም አይነግረኝም፣ አሁን አንቺ እና ማቴ ስታወሩ ነው የሰማሁት ነው የሚለው አብርሽ። ትክክል ነው። ትላንትም ብያለሁ። ሰዎችን ስለተሳደብን አንዳንድ ሰዎች ማ በዚህ ህማማት እንደዚህ ዴት ይሰርግ ይደግሳሉ ብላችሁ በኮመንትም ትሳደባላችሁ። አንድ ነገር አስረግጭ ልንገራችሁ፣ እናንተ እየተሳደባችሁ እያላችሁ የእነሱ ኃጢአት እየተቀነሰላቸው ነው። ለምን ከመምከር ይልቅ መሳደብን መርጣችኋል። ከማስተማር ይልቅ ስድብን መርጣችኋል። ስለዚህ ሁሌም ቢሆን የሰው ልጅ ለማስተማርና ለመመለስ እንጂ መጣር ያለብን እየተሳደብን የባሰ አያት ውስጥ እንዲገባ ካረግ ነው። ግን የበለጠ አያት ውስጥ የምትገቡት እናንተ ናችሁ ለማለት ነው። ለማንኛውም እኔ አብርሽና ሩታ በህማማት ሰርግ መደገሳቸውን ደግፌ ሳይሆን በዚህ መንገድ፣ በስድብ መንገድ ሰውን መመለስ እንደማንችል ለማስተማር ስለፈለኩ ነው። በስድብ ሳይሆን በፍቅር ነው ሰዎችን ወደ መስመራቸው መመለስ ምንችለው። ከዛ ውጪ ግን እኔ ኢጎ የለብኝም እኔ ቅና የለብኝም ስራችሁን የሰራችሁ ነው ቢዝነሳችሁን የሰራችሁ ነው ይመቻችሁ፣ ነው ምላችሁ። ወደ ቀጣዩ መረጃ ስናልፍ ደግሞ በከተማችን አዲስ አበባ መንገድ ላይ የሚሸኑ ወንዶች እስከ መቶ ሺህ ብር እንደተቀጡ እንግዲህ መረጃዎች ወጥተዋል ማለት ነው። እስኪ መረጃውን ላሰማችሁ። መንገድ ላይ ሽንት የሸኑ ግለሰቦች አንድ መቶ ሺህ ብር ተቀጥተዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ አበባ ክፍለ ከተማ በመርካቶና በመሳለሚ አካባቢ በመንገድ ሽንት በመሽናት ደንብ ቁጥር አንድ መቶ ስልሳ ሰባት ህዝባር ሁለት ሺህ አስራ ስድስት የተላለፉ ሐምሳ ግለሰቦች እያንዳንዳቸው ሁለት ሺህ ብር በድምሩ አንድ መቶ ሺህ ብር የገንዘብ ቅጣት በመቀጣት አስተዳደራዊ እርምጃ መወሰዱን አስታውቋል። ስለዚህ መንገድ ላይ የምትሸኑ ወንዶች በጣም ማረፍ አለባችሁ ማለት ነው። እንግዲህ በቀን ሁለት ሺህ ብር ማለት ለሽንት ስለሸና ሁለት ሺህ ብር ትቀጣለ ማለት በጣም ከባድ በእርግጥ ከዚህ በፊት የተባለ ነገር አለ፣ እኔም የሰማሁት ነገር አለ። ምንድን ነው እኛም፣ መንገድ ላይ ሽንት መሽናትን ከመከልከላችን በፊት ሽንት ቤቱ መገንባት አይቀድምም ወይ የሚሉ ሰዎች እየተሰሙ ነበር። በእርግጥ ይሄ ትክክል ነው። መሠረተ ልማቱ አንድን ነገር ማድረጋችን በፊት መሠረተ ልማቱ ማሟላት አለብን ማለት ነው። ሽንት ቤት ግን አሁን ላይ በኮሪደር ልማቱ ምክንያት በጣም ጸዴ ጸዴ ሽንት ቤቶች ቅርብ ርቀት ላይ ተገንብተው በጣም ጽድት ጽድት ያሉ ማለት ካፌ የሚመስሉ ሽንት ቤቶች ተገንብተው ቁጭ ብለዋል። ስራ ይጀምሩ አይጀምሩ ግን አላወቁ። በዚህ ዙሪያ ሀሳብ አስተያየታችሁ መስጠት ትችላላችሁ። ወደ ቀጣይ መረጃ የሳመራ ደግሞ አርቲስት ማረማዊት አባተ እንግዲህ በእስራኤል ሀገር፣ ጉብኝት ሂዳ ነው መሰለኝ እዛ ቦታ ላይ ክርስቶስ በስጋ በተገለጠበት ጊዜ የሚለብሱትን አለባበስ ለብሳ ወጥታ ነበረ እና ኮመንት ስር በጣም ብዙ ተቃውሞ ገጥሟታል። ያ ትክክል አይደለም የሚሉ ሰዎችም ተሰምተዋል። እስኪ እንስማ። ስለዚህ ታዋቂ አርቲስት ማለትም አርቲስት ማራማየት በርካቶ ሼር አርጋችሁልኛል። ምን እየሰራች ነው ሚኮ ምን እየተደረገ ነው ብላችሁ ሼር አርጋችሁልኝ ነበረ። ይሄው ቪዲዮ ለሰራ ነው። እስከ መጨረሻው ድረስ ሼር አርጉልኝ። እንግዲህ እቺ አርቲስት አርቲስት ማራማየት ትባላለች። እንግዲህ ይህን ቪዲዮን የላካችሁልኝ ምን እያደረገች ነው፣ ምንድነው የለበሰችው፣ ማርያምን ለመምሰል ነው ወይ ያላችሁ ሰዎች አላችሁ። እቺ ሴት ምንም ጥፋት የለባትም። ድሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሴቶች ሲለብሱ የነበሩትን አለባበስ ለበሰች እንጂ ምንም ጥፋት የለባትም። ወንድሞች እህቶች፣ ብችሉ መምከር ጥፋት ካለባት መገሰጽ ይሻላል እንጂ አንቺ አይገባሽም አንቺ የቦታ አይመጠነሽም ማለት ይሄ እጅግ የተከለከለ ነው። በኦርቶዶክስ ስርዓት ማረማትዬ በጣም መልካም ስራ ነው። ጥሩ ነው። እንደዚህ ሁሌ ብትለብሺ ጥሩ ይመስለኛል። ይሄ አሁን ለላይክ ለፎሎ ወይ ደግሞ ለካሜራ ሳይሆን ክርስትና ህይወቱ የመዳን ቀን ዛሬ ነው። ስለዚህ ቀሚሱንም እንደዚህ ብትለብሽ እድሜ ልክሽን እግዚአብሔርን ብታገለግኝ በክርስቶስ ብትሆኚ ደስ ይለኛል ብዬ አስባለሁ። በተረፈ ግን እንደዚህ የድሮ የእህቶቻችንን አለባበስ እንዲለብሰች በማሳየትች ግን እንኮራብሻለን እህቴ። እናንተ የምትገጹ ሰዎች ግን ትክክል ነው። እንግዲህ ምንም ያጠፋችሁ ነገር የለም። እኔም ስለምስማማበት ነው ሀሳቡን ይዤላችሁ የመጣሁት። ሌላ ቦታ ሰምታችሁት ከሆነ አላቅም። እንዲህ አይነት ነገር ማራመድ ምንም ማጥያት የለውም፣ ምንምም መጥፎ አይደለም። አይሁዳውያን የሚለብሱትን አለባበስ ይዞ መጥቶ ቪዲዮ መልቀቅ ነውር የለውም። ይኮ እንዳለው መንፈሳዊ ሕይወት ከጾምም በኋላ ቢቀጥል መልካም ነው ለማለት ነው። ወደ ቀጣይ ቪዲዮ ስናመራ ደግሞ ማን ያዘዋል እሸቱ በወቸው ጉድ ፖድካስት ላይ ቀርቦ በአደረገው ንግግር ወይም ደግሞ በዛ ፖድካስት የሰጠው ርዕስ በጣም ያስደንቃል፣ ብሎ አንድ ሰው የሰጠው ማብራሪያ ስለተመቸኝ አምጥቼላችኋለሁ፣ አዳምጡ ጋይስ። ይህ ርዕስ ብቻ ብሬክዳውን ቢደረግ አንድ ፖድካስት የሚወጣው ይመስለኛል። ቢያደንቁኝም አይገርመኝም ቢተቹኝም አይገርመኝም። ይህንን ርዕስ አንብቡ። አሁን ትቢት የሚመስለው ዘው ሊኖር ይችላል። ቢያደንቁኝም ቢተቹኝም፣ ሁለቱ በጣም ሊንክድ የሆኑ ነገሮች ናቸው። አንድ ሰው አሁን ቢተቹኝ ምንም አይመስለኝም ብሎ ቢያቆም አላም ነው፣ ውሸት ነው። ትችቱ ጥላቻው ተጽዕኖ እንዳያደረግብህ ከፈለግ አድናቆቱን በጣም ደስታ አይገባም ነው አድናቆቱን እንጂ ያደርጋለሁ ጥላቻው ግን ምንም አይመስለኝም የሚባል ነገር የለም። ለአንዱ በር ከፈትክ ማለት ለሌላኛው አብረ ከፈትክ ማለት ነው። እኔ ማንም ምንም ቢናገረኝ ምንም አይመስለኝም። እንዴት አድራቁቱ እያስቸፈረ እኮ ነው ንግግር አፌክት እንደሚያደገ እኮ የሚታወቀው፣ ስትደነቅ በመጨፈረ ነው። ለምሳሌ ሪሌሽን በላይ ፍቅር የምትባሏን ስሜት ለመቀበል ለማጣጣም በጣም ቮለርብል ሆናችሁ ልባችሁን ከፍታችኋል አይደለ? በቃ የጉዳቱ መጠንም ያናል በከፈታችሁት መጠን። በቃ መጎዳት አልፈልግም ብለህ የጉዳቱን መጠን መቀነስ ከፈለግ ደስ የምትለዋንም ስሜት ማጣጣም ከመቀነስ ነው መጀመሪያ ያለብህ ማለት ነው። ልብህን ዘጋ ወይ ገርበብ በማድረግ አለበት፣ ጉዳትም ማይገባ ደስታ ማይገባ አይቶ ነው። ከተረዳችሁ አድናቆቱ በጣም እንዲያስፈለድቃችሁ በፈቀዳችሁ ሞመንት ስድቡ እንዲጎዳችሁ ፈቅዳችሁ። አድናቆቱን በጣም ቫሊዩ የምታደረጉት ዋጋ የምትሰጡት ከሆነ ጥላቻውን ዋጋ ለመስጠታችሁ ነው። ለምሳሌ ስትደነቁ ው ቴንክስ ሜን ብላችሁ የምታልፉ ከሆነ ቀልል አርጋችሁ ቀሽ ምናያሰትባሉም፣ ቁጭ ብላችሁ ሰው አይወደኝም ምናምን ብላችሁ አታልኩ አሁን ለሁለቱም ዝግ እናድርግ ማለት ሳይሆን መምረጥ ግን እንገደዳለን ነው። ልባችሁ ከከፈታችሁ በኋላ ይህንን አልፈልግም ይህንን አርገው የሚባል ነገር የለም ነው። እንዲያደንቃችሁ የፈቀዳችሁለት ሰው እንዲጎዳችሁ የፈቀዳችሁለት አለ። በጣም ይገርም ማብራሪያ ነው የሰጠው እኔም ስለወደድኩት እናንተም ትማሩበታላችሁ ብዬ ስላሰብኩን ያመጣሁላችሁ። እንግዲህ ምንድን ነው ደስታም በልኪውን ሀዘንም በልኪውን ለማለት ነው። ደስታችሁ በጣም ኦቨር በሆነ ቁጥር ሀዘናችሁም ኦቨር ነው የሚሆነው። እግዚአብሔር ደግሞ ይሄን አይወደውም። በቃ ሁሉም ነገር በመጠን እንዲሆን ይፈልጋል። ትረዱኛላችሁ ብዬ አስባለሁ ስለ ዚህ አድናቆትም ሲመጣ ኢትስ ኦኬ በቃ መጣ አደነቁኝ አለቀ። ትችትም ሲመጣ ኖርማል ነው። ሚዲያ ላይ ያለ ሰው አለመተቸት አይችልም። ስለዚህ ሁለቱንም ባላንስ አርጎ መያዝ እንጂ ስትደነቁ በጣም ማካበድ አያስፈልግም። ስትሰደቡም ስትተቹም ጀስት ሪላክስ አድርጋችሁ ዘና ብላችሁ ማለፍ ይሻላል ማለት ነው። ወደ ቀጣይ ቪዲዮችን ደግሞ ስናመራ በሰርጉ ሁለት አማቹን ይዞ ጠፋው ግለሰብ መጨረሻው ምን ሆነ የሚለውን ላሰማችሁ ሰርጉ ሊደገስ ዘጠኝ ጠናት ሲቀሩ አማቱን ይዞ የጠፋው ሙሽራ እያነጋገር ይገኛል። የሀያ አመት ወጣት ነው የተባለ ሙሽራ ሰርጉ ሊደገስ ሳምንት ሲቃረው ሊያገባት የተዘጋጀው የተዘጋጀ የነበረችውን እንስት እናት ከሆኑት የአርባ አመት ሰው ጋር መጥፋቱ የበርካቶችን ትኩረት የሳብ ጉዳይ ሆኗል። ራሁል ና ሺቫኔ በህንድ ኡተር ፕሬዴሽ ግዛት በአሊ ግራ ከተማ ነዋሪ የሆኑ ወጣት ጥንዶች ሲሆኑ ግንኙነታቸው ወደ ትዳር ለማሳደግም በመጭው ረቡ ማለትም ኤፕሪል አስራ ስድስት ቀን ሰርግ ሊደግሱ ቀን ቆርጠው ነበር። በዚህ መሰረትም ወደ አጅሰምድ በደስታቸው ቀን ይገኝ ዘንድ የጥሪ ካርድ ልከዋል። ተጋባዦቹን ይዘውት የሚሄዱትን ስጦታ ማዘገጃጀት ጀምረዋል። ነገር ግን በ ጉጉት የሚጠብቀው ቀን ወን ዘጠኝ ቀናት ሲቀሩት ታዲያ በርካቶችን ያስደነገጠ ነገር ተፈጠረም። የሀያ ዓመቱ ወጣት ሙሽራ የውሃ ሽታ ሆኖ ቀረ። እዚያ ዩት የሚል ሰውም ጠፋ። ነገር ግን ሙሽራው ለብቻው አልነበረም የጠፋው አኒታ የተባሉት የሙሽሬት እናትም አብረውት ነበሩም። ነገሩ ግን በዚህ ያበቃ አልነበረም። ቀስ እየተባለ ነገሮች ሲጣሩ ወጣቱ ለአዲሱ ጎጆ መጠለሻ ሲባል ከፍቅረኛው ጋር በመሆን ያጠራቀሙትን ገንዘብ የሙሽሬት እናት ደግሞ ከባላቸው ጋር በመሆን ሲቆጥቡት የነበረውን ገንዘብ ይዘው ነበር የጠፉት ልትሞሸር ቀን እየቆጠረች ነበረችው ሺቫኒና አባቷን በባዶ ኪስ አስቀሯቸው። ታዲያ ራሁን ለመጨረሻ ጊዜ ቤተሰቦቹን ያገኛቸው ኤፕሪል ስድስት ቀን የነበረም ሲሆን ከቤት ሲወጣም ለሰርግ የሚሆኑ አልባሳትን ለመሸማመት በማለት ነበር። ነገር ግን የዛን ዕለት ቀን ምሽት ለአባቱ በመደወል ከከተማ እየወጣ እንደሆነና እሱን በመፈለግ ጊዜውን እንዳያባክን ይነግረዋል። የሙሽሪት እናትም ታዲያ በተመሳሳይ ቀን ነበር ለልጃቸውም ሆነ ለባለቤታቸው ምንም መልእክት ሳያስቀምጡ ከቤት ወጥቶ የቀሩት። ታዲያ በጉዳዩ ላይ አስተያየት የሰጠችው ሻቫኒ ፍቅረኛ እና እናቴ ለየት ያለ ግንኙነት እንደነበራቸው በተረጥር ነበር እኔ ኤፕሪል 16 ላገባው ነበር ነገር ግን ይህ ከመሆኑ በፊት ከእናቴ ጋር ተያይዘው ጠፉ፣ ስትል ተደምጣለች። አስላም ራሁልና እናቴ ላለፉ ሶስትና አራት ወራትም ለረዥም ሰዓታት በስልክ ያወሩ ነበር። በመጨረሻም እናቴ ያለንን ሁሉ ገንዘብ ይዛብን ሄዳለች። ልቤንም ሰብረዋለች። ከዚህ በኋላ የፈለጋችው ማድረግ ትችላለች። ዝምድናችን ተበጥሷል። ነገር ግን ከኛ የወሰደችውን ጌጣጌጥና ገንዘብ እንዲመለስልን እንፈልጋለን ብላለች። በጣም ነው እኔ በመጀመሪያ ዜና ስሰማ ማለት ነው ኢትዮጵያ ውስጥ መስሎኝ እናንተም እንደዚህ የደነግጡ እርግጠኛ ነኝ። ኢትዮጵያ ውስጥ የተፈጠረ ነገር መስሎኝ ማለት ነው በጣም ነው የደነገጥኩት። ከዛ በህንዷ ከተማ ምናምን ሲባል በቃ ተረጋገው። እና ፍቅረኛችሁ እናት ጋር ሪሌሽን ኑሯችሁ፣ ልክ ሰርጋችሁ ሊደገስ ቀናት ሲቀረው ተያይዛችሁ ካማቻችሁ ጋር መጥፋት ማይ ጋሽ፣ ይሄ በቃ የመጨረሻው ዘመን ምልክት ብለን ብናልፎ ይሻላል። ለማብራራትም የሆነ ሀሳብ ለመስጠትም ግራ የሚገባ ነገር ነው ለማንኛውም ተገረሙበት ብዬ ይዤላችሁ መጥቻለሁ። እንግዲህ ለዛሬ የሰበሰብኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በመረጃዎቹ እንደተደሰታችሁ ወይም ደግሞ እንደተማራችሁ በጣም እርግጠኛ ነኝ። እንግዲህ በጆን ዳንኤል እና በተለያዩ መረጃዎች ዙሪያ አወራን፣ እንዲሁም በአብርሽና ሩታ ዙሪያም ተነጋገርን። በመጨረሻም በቀጣይ በሌላ ቪዲዮ እስክንገናኝ ወዳችሁ አለው። ሰላማችሁ ይብዛልኝ።